አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አንደኛ ቅዱሳን ጻድቃን አውና ብዮስ እና ወንድሙ እንድረያስ ሰማዕታት። እነኚህ ከልግዳ አገር ወገን ሰዎች ሲሆኑ ታዲያ በልጅነታቸው በሶሪያ ወደሚገኝ ወደ አንድ ገዳም በመሄድ የምንኩስና ልብስ ለበሱ። ታዲያ ወደ አባ መቃርስ በመሄድ የአባ መቃርስ ደቀ መዛሙርቶች ሆኑ። ተጋድሎንም አበዙ። ተጋድሏቸውንም የተመለከቱ አንደኛውን ኤጲስቆጶስ፣ አንደኛውን ቀሲስ አድርገው ሾሟቸው። ታዲያ በዘመኑ የነበረው አላዊ ንጉሥ ዮሊዮስ ነገራቸውን በሰማ ጊዜ ወደ እርሶ አስጠርቶ ለጣዖት እንዲሰግዱ አዘዛቸው እነሱም። የረከሱ ጣዖታትንና እርሱን ረገሙ። በዚህ ምክንያት ከሶስት ቦታ ከፋፍለው ቆረጧቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። የሰማዕታትንም አክሊል ተቀበሉ። ሶስት ሶስት አክሊላትም ወረዱላቸው። አንደኛው ስለ ተጋድሏቸው ስለ እንኩስናቸው፣ ሁለተኛው ስለ ክህነታቸው፣ ሶስተኛው ደማቸውን ስለ ማፍሰሳቸው ነው። ሁለተኛ ቅዱስ ጎርጎሪዎስ መንክራዊ፣ ሶስተኛ ቅድስት ቴክላ ድንግል ሰማዕት፣ አራተኛ ቅዱስ ኢዮስጣጢዎስ ሰማዕት። ወርሃዊ በዓላት አንደኛ ልብ አምላክ ቅዱስ ዳዊት፣ ሁለተኛ ቅዱስ ጊዮርጊስ ሊቀ ሰማይታት፣ ሶስተኛ ነብየ ጻድቅ ቅዱስ ሶሎሞን ንጉሰ እስራኤል፣ አራተኛ አባ ጢሞቴዎስ ገዳማዊ፣ አምስተኛ ቅዱስ ዳንኤል ነቢይ፣ ስድስተኛ አባ ሳሙኤል፣ ሰባተኛ አባ ስሞን ስምንተኛ፣ አባ ገብርኤል። የቅዱሳን የሰማዕታት የሊቀ ሰማዕታት የቅዱስ ጊዮርጊስ በረከት ረድኤት፣ የአምላካችን የኢየሱስ ክርስቶስ ምህረት ይቅርታ ይልን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።